ከአስራ አምስት ዓመት በላይ ልትኖር አትችልም። እስከ 15 ዓመት ደግሞ አንድ አራስ ነው ጡት የምታጠቢ እንጂ አጥንቱ አይሰራም። አይን አንድ አይን የለሁም በጣም በሽተኛ ነው። ስለዚህ እናንተ ልጆች ናችሁ፣ ሁለተኛ ላይ እኛ በሐኪም እርዳታ እንድትወልዱ እናደርጋለን። አሁን ግን ይሄ ይውረድ፣ በዚህ ስቃይ ውስጥ አትግቡ አሉኝ። ሁሉም ሰው ወስኖ በ በቃ ሁሉም ሰው ተስፋ ቆርጦ ነበር። ምክንያቱም ደሜ በጣም ይፈሳል፣ በዛ በኩል ሆዴም የለም፣ ብዙ ስቃይ ውስጥ ነበርኩ። ከቡራየ መሰለኝ አ ምን ሆነ? ከየት መጣ? ንገሩን። እሺ፣ እኛ የሆነልን በጣም ድንቅ ነገር ነው። በስንት ስቃይ በስንት ስቃይ ይህን ልጅ ይዘን መተናል። አመስግኑልን? አመስግኖልን። ዋ 2016 ገና ባህር ላይ እዚህ ፕሮግራም ነበር። ሰኞ ለታኛ ሆስፒታል ሄደን በጣም ትልቅ ሆስፒታል ነው። ስንሄድ ይሄ ልጅ መውረድ አለበት ወዲሽ ውስጥ ሞቷል፣ እንቅስቃሴው ልብ ምቱ ሁሉ ቆሟል። ስለዚህ መውረድ አለበት አሉ። አሁን ግን እምቢ ብለሽ ትተሽ ከሄድሽ ሁለተኛ የእናንተ ሪስ አናነሳ፣ ወረቀታችሁን እናወጣለን አሉ። ከዛ ኔ እነሱ ተመካከለኝ መጀመሪያ እንጸልይበታለን እንጂ አናስነካም ብለን ከአረገዝኩ ጀምሮ ዘጠኝ ወር ሙሉ የኔ ምባና ለቅሶ ነበር። አንድ ቀን የእርግዝናን ጣይም አላየሁትም። በጣም ደሜ ይፈሳል ይወርቃለሁ፣ እርጉዞኛ ይወርቃለሁ፣ ፌንት ነቅላል፣ በጣም ስቃይ ነበር። ከዛ ሰኞ ዕለት እንደዚህ ብለን ትተን ከሆስፒታል ወጣን። ወረቀታችንም ሁሉም ነገር ይዘን ትተን ወጣን። ስንመጣ ማክሰኞ እዛ አካባቢ ተቀመጥ። ከዛ የእግዚአብሔር ሰው ኦዲሽ ውስጥ ለሞተው ልጅ አለ፣ እዚህ አጠገብ የተቀመጡ ሴት ተነሽ አለኝ። አንድ ሌላ ሴት ደግሞ የሞተ ስሲዛ ይመጣቻለ። አንቺ ልጅ ምን አሉሽ? አ

ለምና ነበር እና እግዚአብሔር በልጁ ኢየሱስ የሰጠን አውቶሪቲ አንድ ኢየሱስ የሰጠን አውቶሪቲ በምድር

በሬስራ ሊታ ዛሬ የልጅን ልደት ለማክበር መታሰቢያው ላይ ነው። ይቺ ሴት ከሁለት ወር በኋላ ወንድ ነው። ሴት፣ ቅድም ማን ብለን? ሴትየዋ አማን ወይ ምን አማን። ከመምጣቱ በፊት ደግሞ መንገድ ሲያዘጋጅ የነበረ ማነው? ዮሐንስ ዮሐንስ ዮሐንስ

ውሃ ላይ ተጸልዮ ሴት ልጅ ነበር የሚባለው። ወንድ ልጅ አይደለም፣ ሴት ልጅ ናት። ያሁን ፓራላይስ ትሆናለች፣ መወለድ አትችልም። ብትወልጂ እንኳን ከ15 ዓመት በላይ ልትኖር አትችልም። እስከ 15 ዓመት ደግሞ አንድ አራስ ነው ጡት የምታጠቢው እንጂ አጥንቱ አይሰራም። አይን፣ አንድ አይን የለሁም። በጣም በሽተኛ ነው። ስለዚህ እናንተ ልጆች ናችሁ። ሁለተኛ ላይ እኛ በሐኪም እርዳታ እንድትወልዱ እናደርጋለን። አሁን ግን ይሄ ይውረድ፣ በዚህ ስቃይ ውስጥ አትግቡ አሉኝ። ግንኛ አልፈለኩም። እግዚአብሔር እንደሚሰራ ስላወቅ ባሌ ላይም ህይወቴ ላይም ቤተሰቦቼ ላይም ስላየሁት፣ እዚህ ቤት ደግሞ ብዙ ድንቅ ነገር ተደርጎልናል። እሱን ስላመቅ ማስወረድ አልፈለኩም አልፈቀድኩም ነበር። እዚህ መጣው ተጸለልን። ከዛ ቀን ጀምሮ ውሃ ላይ ተጸልዮ ተሰጠኝ። ከዛ ወንድ ልጅ ነው የምትወልጅ፣ በምስክርነት ነው የምንገናኘው። ምንም አንቺ ላይ የሚደርስ ነገር የለህም በእንደዚህ በጤናሽ ነው የምትወልጂ። ወንድ ልጅ የአማሬ ልጅ ነው የምትወልጅው፣ ስሙም ዮሐንስ ይባላል፣ መንገድ ጠራቂ ነው። የሞተ ልጅ ነበር፣ የሞተ ልጅ ኦዲሺ ውስጥ ሞተዋል። ኦዲያው እንኳን ከሰባት ወር በኋላ እንደዚሁ እንኳን አይደለም፣ እንደዚህ ሽብሽብ ሽብ ብለ ኦዲያው እንኳን የለም ነበር። ኦዲያውን እንኳን በቃ የለም። ምን ብዬሽ ነው ትንቢት ያመጣሁት? እዚህ በኩል የተቀመሽ ኦዲሽ ውስጥ የሞተ ልጅ አለ። ተነሽ፣ ይጸልልሻለዋል። ከዛ ምንም አንቺ ላይ የሚደርስ ነገር የለም። ወንድ ልጅ ነው የምትወልጅው። ስሙም ዮሐንስ ይባላል። መንገድ ጠራጊ ነው። ዘራፍ አተ እመነኝ። ዛሬ በሰፈር በከተማ ሞታችን ውርደታችን የሚጠብቁ ይስሙ። እግዚአብሔር ነገሩን ቀይሮታል። እስያ እንደ ነገሩ ተቀየረ ብለዋል። ያርግም ልጅሽ ቢወለድም ይጠረግ ምናምን አሉ ዶክተሮች። ሁሉም ሰው ወስኖ በቃ ሁሉም ሰው ተስፋ ቆርጦ ነበር። ምክንያቱም ደሜ በጣም ይፈሳል፣ በዛ በኩል ሆዴም የለም ብዙ ስቃይ ውስጥ ነበር። ሴት ልጅ ነበር የተባለው አንድ አኪም አልትራሳውንዱ ሴት ነው ለምነካኝ አልል ሚንታኝ ዘመዴ ለምረሳኝ አልል ሚርሳኝ ወጀቡ ለምነካኝ አልል ሚንታኝ። አባቶች አምላክ ትላንቴ የረዳኝ ዛሬም ነግሮኛል እንደሚያሻግረኝ። ይሄዳለሁ ማነው የሚያስቆመኝ? እደርሳለሁ አውሬው ሳገዳኝ። ይሄዳለሁ ማነው የሚያስቆመኝ ቅርቡ በሽብሸባ የአባቶች አምላክ ዛሬም ነግሮኛል እንደሚያሻግረኝ። ሄዳለው ማነው ሚያስቆመኝ? እደርሳለው አውሬው ሰበላኝ ሄዳለው ማነው ሚያስቆመኝ? እደርሳለው ሽብሸባ ማበሉን ለምንገፋኛል ወጀቡ ለምን ነካኝ? አለል ሚነካኝ። ዘመዴ ለምን ረሳኝ? አለል ሚረሳኝ። ወጀቡ ድምፃችሁን ከፍ አድርጉና የአባቶች አምላክ ዛሬም ነግሮኛል እንደሚያሻግረኝ። እሄዳለሁ፣ ማነው ሚያስቆመኝ? እደርሳለሁ አውሬው ሰገረኝ። እሄዳለሁ፣ ማነው ሚያስቆመኝ

ይዋ ስትከፋ መልኮን በአምላክ ፊት እንዲ ሲሆን ውርደት መስራት ክብሬ መጣሌ በስፋይደሎወይ በህይወት መኖር ሰማይ ለሰራ ላለና ዓለም ይኖር ከዚህ በላይ ገና ገና ከዚህ በላይ ገና ገና አባቴ ነው

ጽንስ ሴት የነበረው ምን ሆነ ወንድ ሆነ ምን አሉ ዶክተሮች ቤተሰብ ሁሉም ሰው አላመኑም ነበር ከዛ መልሰን ስንሄድ አክትራሳውንድ ሲነሳ ግራ ገባቸው በአንድ ቀን ሰባት አክትራሳውንድ ነው የተነሳሁት በአንድ ቀን ሰባት አክትራሳውንድ የት ሆስፒታል እዚህ አዎ፣ እዚህ ሆስፒታል የመንግስትም የግልም ሆስፒታል ታይቻለሁ። ያልሄድኩበት ሆስፒታል የለም። ስንዴ ቃ ነው የጸለይኩልሽ አንድ ስንዴ ቃ እራሱ አይሆንም። ወደዚህ መጣ። ወንድ ልጅ ነው የምትወልጅ። በምስክርነት እንገናኛለን። በዚህ ውኃ ጸላለሁ እንደ

ለናነበርእናእግዚአብሔር በልጁ ኢየሱስ የሰጣችን አንድ የሰጠን አቶሪቲ በምድ የምታስል በሰማይ ይታስራል በምድር እፈቷል

አሜን። ኢየሱስ ኢየሱስ ኢየሱስ ኢየሱስ። አሃ እንደ ዋውን እንደ ማንም አላመኑም። ምን አደረኩ? ሚጡ እስኪደርስ ድረስ ወደ ሆስፒታል ተመልሼ አልሄድኩም። ሚጥ እስኪይዘኝ ድረስ ስላመንኩ ወደ ሆስፒታል ተመልሼ አልሄድኩም። ከዛ ሚጥ ወደ ማታ ያዘ። ትንሽ ምንም እመሙ እንኳን ሳይሰማኝ ምንም መርፌ ሳልወጋ ወደ ሆስፒታል ተመልሼ ሚጥ ሲይዘኝ ሲሄድ፣ አንቺ እኮ ሚጥ አልያጀሽም። ዝም ዝም ብለሽ ዞር ዞር በያሉ ዞር ዞር ዞር አሉ ተኛው ሲነሳ ወለፉ ተራው ዛሬ ማን ነው? እዚህ ቤት ሳይጸልይላችሁ እንዳትወጡ። ዛሬ እምንኝ ጌታ ምስክሬ፣ ጎረቤት፣ ዘመድ፣ ሰፈር የሚነጋገረው ነገር ጌታ ያደርጋል እና ሰባት ጊዜ መረመሩሽ። በአንድ ቀን ሰባት ጊዜ መረመሩኝና ታያንቺ ልጅ ኢድሜሽ ላይ ወጥሽ ላይ አትጫወት ያሉ ከዛሬኔ አምናለሁ፣ ምንም ነገር ላይ አይደርስም። ይሄ ወንጆ የልጅ ማን አላችሁት? ዮሐንስ ዮሐንስ። አጨብጭቡ ለጌታ ለኢየሱስ። ልጆች አንድ ነገር በሮሚኛ እሺ እጆሌ ቢየኮ መነኬ ሰቴ ሰኒ አድርተን

እዚህ በቻልኩት መጠን ሁሉ ማክሰኞ ማክሰኞ እመጣለሁ እካፈላለሁ። እና እግዚአብሔር ለኛ ይሄ ሲመሰከር ቀላል ይመስላል፣ ግን በጣም ብዙ ጭንቀት ውስጥ ነው ያለፍ ነው። እግዚአብሔር በበረከት ባርኮናል፣ መኪና ሰጥቶናል። መኪናዋ ደግሞ ከአውቶብስ ተራ አዳማ ስትመሰክር ነበር እንደገና ከአዳማ አምቦ ጊንጪ፣ ያ ሁሉ ሰው እዛ ሳያይ መናኸሪያ ውስጥ ምናምን ሳይ እንዴ አንተ ልጅ በቲክቶክ አይተናል ይላለሁ። ከዛ አውሂዱ ሂዱ እዛ ይጸለይላችሁ። እኔ የሰጠኝ እግዚአብሔር ነው ላለሁ። እንዴ ነው መኪናውን የገዛው መኪናው የተገዛው፣ ከዚህ መጥቼ እዚህ አካባቢ ነበር የተቀመጥኩትና የእግዚአብሔር ሰው ሲጸለይ አፈር ምናምን ወስዶ ረጅም ጊዜ መኪና አልተሸጠም ነበር እንትን ማነው መሬት አልተሸጠም ነበርና ዋጋው ደግሞ የመሬቱ በጣም ርካሽ ነው። ዞር ብሎ እንኳን የሚያዩ ሰው የለም። ከዛ ከዚህ አፈር ወስጄ ምን ብዬ ሄጄ እዛ መሬት ላይ በተንኩት አፈሩን። ከዛ ራሱ ገዢ መጥቶ የእኛ ብቻ መሬት አይደለም፣ በአጠቃላይ ቦታው ዙሪያ ያሉን መሬቶች በሙሉ ተሸጠው የእኛ መሬትም የሌሎችም የቤተሰብ መሬት ነው። የማዘር ወንድሞችም እህቶች መሬት በአጠቃላይ ቦታው ላይ እንዳለ ተሸጠ። ያ መሬት አራት መቶ ሺህ ብር ግዙም ብለን ለምነን ነው ማን የሚገዛን ያጣን፣ እዚህ ተጸልዮ ሄዶ ሁለት ሚሊዮን ብር ነው የተሸጠው መሬት። የታለ ጭብጨባ እና እግዚአብሔር በዛ መኪና ሰጠን፣ ቤት አለን፣ እግዚአብሔር ይመስገን። እና የዚህ የልጅ ነገር እሷ ካረገዘች ጊዜ ጀምሮ በጣም ውጊያ ነበር። እኔ ቤቴ እንኳን መግባት በቃ እስክፈራ ድረስ ማለት ነው ስልኬ ሲጠራ? ዛሬ ወድቃለች ልሉኝ ነው። ምንሆናለች ሆናለች ልሉኝ ነው። በቃ አንድ ወር ሰላም ከሆነች በሁለተኛ ወር በአምስት ቀን በስድስት ቀን ሐኪም ቤት ነው ሁሌ የምንሄደው እየታመመች ማለት ነው። ከዛም በኋላ ላይ በመጨረሻም ሰባት ወር ላይ በሆነች ሰዓት የእንሽርቷ ፈሰሳት ከሷ ማለት ነው። የእንሽርቷ ፈሰሳትና ወዲያውኑ ወደ ሐኪም ቤት ወሰድናት። ሐኪም ቤት ከአቅም በላይ ነው ብሎ ሪፈር ወደ ጤና ጣቢያ ሄድን። ከጤና ጣቢያ ሪፈር ወደ ይሄ እኛ አንችለውም ብሎ ወደ ጳውሎስ ሆስፒታል ላቀን። ከዛ ጳውሎስ ሆስፒታል ሄደን እዛ አስገቡና ኦሬዲ ልጁ የለም ልጁ ሞቷልና ምንም ልናደርግ አንችልም። እንደውም ስፔሻሊስቷ መታ በቃ ይሄ ልጅ ይውጣ ብላ እንትን አለች። ብዙ ጊዜ ነው የተነሳው አልትራሳውንድ፣ ሰባት ጊዜ ማለት ነው ሰባት ጊዜ ነው የተነሳው አልትራሳውን። ከዛ በኋላ አይ ይሄ ልጅ አይወጣም የነቢይ መስፍን አምላክ አለ። እንጸልያለናል የገና ባህል እየተከበረ ነው። አንድ ሌላ ሲል ደግሞ የሞተ

ምመማሬ ከመምጣቱ በፊት ደግሞ መንገድ ሲያዘጋ የገሩ ዮንዮእ ጭንገ ተ ን የደማ ምንጭ የተደረቀ የደማ ምንጫ አሁን ይድረቅ። በሰላም በሁለት ወር በኋላ ወለዳ ደምታ። አሜን። የመንፈስ ቅዱስ ሰዓት ከሰውነቷ ላይ ይሄዳል። አሜን። እንዳለ ዓለም ሁሉ ይወቅ እንደ ሰራ ለልቀቴ ይሆን አሜን። አሜን። ሆድሽ ውስጥ ልጅ የሞተ የተባልሻለሽ ተነሻለ። በዛ ሰዓት ደም ይፈሳታል። በቃ እዛ ጋ ነው ሽንት ቤት ያለው። በየሰዓቱ ነው። ከእናቴ ጋር ነበር የመጣ ነው። በየሰዓቱ ነው የሚሄዱት እዛ እዚህ ጋ መጣች። የእግዚአብሔር ሰው ጸለየላት ይህንን ውሃ የኢየሱስ ደም ሽሮፕ ነው ብለች ውሰጁ። ከዛም በኋላ ላይ እግዚአብሔር ኢየሱስ ክርስቶስ ከመምጣቱ በፊት ማን ነበር መንገድ የጠረገው? አለ ዮሐንስ፣ አሉ ህዝቦቹም ሁሉ። ይሄ ልጅ ይወለዳል ስሙም ዮሐንስ ይባላል አለ። በፊት ግን አልትራሳውንድ ስትነሳ ምን ሲባል እኛ የምናቀው ሴት ልጅ እንደሆነች ነው። ግን የእግዚአብሔር ሰው እዚህ ጋር ሲናገር ዮሐንስ ይባላል። ይነሳል፣ መታችሁ ትመሰክራላችሁ አለ። አምነን ሄድን። ከዛ በኋላ ሐኪም ቤት ምናምን አንሄድም አለ ሐኪም ቤትም አንሄድም፣ ምንም እንዳትሄጂ፣ ይህንን እያመሽ በእምነት ጠጫልናት። ከዛ ይሄ ሆዷ ተለጥፎ ነበረ። ከዛ ሰዎች ምን ላሉ፣ ይሄ እኮ እዚህ ውስጧ ከሞተ እንግዲህ ልጁ ምን ከሞተ ትሞታለች። የሆነ ነገር በቃ ሰው በጣም ቤተሰብም ሳይቀር ማለት ነው። በቃ እናንተ ልጆች ናችሁ፣ ሌላ ልጅ ተወልዳላችሁ፣ ይሄ ይቅርባችሁና እግዚአብሔር ደግሞ ሌላ ይሰጣችኋል አሉ። ግን አይ አልነኛ ይወለዳል፣ ዮሐንስ አይኑ የሚያምር ሁሉ ነገሩ ቆንጆ ልጅ ይወለዳል አሉ። ከዛም በኋላ ላይ ሆዷ መነፋት ጀመረ። ከዛ ከ15 ቀን በኋላ ልጁ ተንቀሳቀሰ። ልክ ከስራ ስገባ ልጁ ተንቀሳቀሰኮ እኮ አለችኝ። እዛ ማለት ነው ምን ትላለች። ለመጨረሻ በቡራዩ አካባቢ ያሉትን ኢንቫይተር ኑ ወደ ቤተል ቲቪ ምንም አይነት ክፍያ የለም፣ ነፃ ነው። እግዚአብሔር በነፃ ይፈውሳል። እኛ ከጭንቀት አንደኛ ወደ በረከት ከቶናል። ሁለተኛ ደግሞ እግዚአብሔር ሁልጊዜም ጊዜም ጭንቀት የነበረብንም መከራ የነበረብንም ቤቴል ቲቪ መተን ከሱ ሁሉ ተገላግነናል። የበረከት ቤት የፈውስ ቤት የልጅ ቤት ነው። ስለዚህ ኑ የአገሬ ሰዎችም ሁላችሁም ኑ። በዚህ መፍትሄ አለ፣ የሰላም እንቅልፍ አለ። ኑ ላለሁ ልጃችሁም ዮሐንስ ነው ያላችሁት። እውነት አንድ ነገር ልንገራችሁ። ጌታ ዛሬም በዚህ ክብሩን ይገልጣል። እጃችሁ ከፍ አድርጉ። በዚህ ቲቪ እዚህ ቤት ያላችሁ የአባቴ ብሩካኖች በሰው ዘንድ የማይቻል በእግዚአብሔር ዘንድ እመኑ። ያዘናችሁ፣ የወደቃችሁ፣ የተሰበራችሁ፣ ተስፋ የቆረጣችሁ፣ አትወልጅም ከዚህ በኋላ ተስፋ የለሽም የተባልክ አንተ፣ ሰው አትሆንም የተባልክ ለአንተ መልእክት አለኝ ጌታ ኢየሱስ አይጥልህም። ጌታ ኢየሱስ ፊቱን ያበራልሃል። እግዚአብሔር የሞቶን አስነስቶ ሴት የነበረቿን ወደ ወንድ ዮሐንስ የሚባል ወንድ ልጅ መንገድ ጠራጊ ትወልዳላችሁ ብሏቸው ይሄው ቆንጅዬ መልከ መልካም ወንድ ልጅ ዮሐንስን ወልዶ መጥቷል። የሚቀጥለው ዓመት ባንቺ ቤት፣ ሰፈር፣ ጎረቤት፣ ዘመድ የትኛውም ያልተጠበቀ የተጠበቀ እንግዳ ምስጋና ሽመቶ ይካፈላል። ልጅ የሌላችሁ በረከት የሌላችሁ ቤት የሌላችሁ እግዚአብሔር ቤታችሁን በበረከት ይሞላል። ዮሐንስ በእግዚአብሔር ቤት ይተከል። ዘሩ የጠላት እንደ ጂዩረስ ሰማይ በላዩ ላይ ይከፈት፣ በኢየሱስም በጥበብና በዕውቀት ይደግ፣ ለዚህ ቤት ጥርመሳ ይሆን፣ ነቢይ ሆኖ ደግሞ ይቀባ። አሜን።